ያከብራችሁ ውድ የኢትዮጵያ ልጆች በእያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን፣ በዓለማችን ከተከሰቱ ኩነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። የዩኬ ጠቅላይ ፍርድ ቤት የሴትነት ትርጉም በተፈጥሯዊ ጾታ ላይ የተመሰረተን እንዲሆን ወሰነ። የዩናይትድ ኪንግደም ጠቅላይ ፍርድ ቤት ዳኞች የሴቶች እኩልነትን በተመለከተ ሕጎች ላይ ሴት የሚለው ክፍል የሚመለከተው በተፈጥሯዊ ጾታዎች ወይም ባዮሎጂካል ሴክስ ሴት የሆኑ ሰዎች ነው ሲል በሙሉ ድምፅ ወስኗል። ይህ የፍርድ ቤት ውሳኔ ረጅም ጊዜ ለፈጀውና ጾታን መሰረት ያደረጉ መብቶችን በስኮትላንድ እንግሊዝ፣ እና ዌልስ የሚኖራቸውን አፈጻጸምን በተመለከተ ትልቅ እንደምታ ሊያመጣ እንደሚችልም የህግ ክርክር የቋጨ ነው። የፍርድ ቤቱ ውሳኔ ፎር ውሜን ስኮትላንድ የተሰኘው ተሟጋጅ ቡድን ያቀረበውን መከራከሪያ የሚደግፍ ነው። ተሟጋጅ ቡድኑ የስኮትላንድ መንግስት በመክሰስ ጉዳዩን ወደ ፍርድ ቤት ያመጣው ጾታን መሰረት ያደረጉ ከለላዎች መተግበር ያለባቸው በትውልድ ሴት ለሆኑ ሰዎች ብቻ እንደሆነ በመከራከር ነው። ዳኛ ሎርድ ሆጅ የፍርድ ቤቱ ውሳኔ አንድ ወገን በሌላኛው ላይ የተቀናጀው ድል ተደርጎ እንዳይወሰድ ያሳሰቡ ሲሆን ህጉ አሁንም ቢሆን ጾታቸውን በቀየሩ ሰዎች ላይ መድሎ እንዳይፈጸም ከለላ እንደሚሰጥ አጽንኦት ሰጥተዋል። የስኮትላንድ መንግስት የጾታ ማረጋገጫ የምስክር ወረቀት ያላቸው ጾታዎቹን የቀየሩ ሰዎች በተፈጥሮ ሴት ለሆኑ ሴቶች የሚሰጠው ከለላ ተጠቃሚ መሆን እንደሚችሉ በፍርድ ቤት ተከራክሯል። የፍርድ ቤት ክርክሩ እንደ አውሮፓውያን አቆጣጠር በ2018 የተጀመረው የስኮትላንድ ፓርላማ በመንግስት ተቋማት ውስጥ የሥርዓተ ጾታ ሚዛናዊነትን ለማረጋገጥ ማውጣቱን ተከትሎ ነው። ፎር ውሜን ስኮትላንድ ሚኒስትሮች በሕግ ውስጥ በተቀመጠው ኮታ ውስጥ ጾታቸውን የቀየሩ ሰዎችን አካተዋል የሚል ቅሬታ አቅርበዋል። ጉዳዩ ለበርካታ ጊዜያት በስኮትላንድ ፍርድ ቤት ክርክር ሲደረግበት ነበረ። በ2022 በስኮትላንድ የተደረገውን የመጨረሻ ክርክር ላይ የጾታ ትርጓሜ በተፈጥሯዊ ወይም በውልደት በሚገኝ ጾታ እንደማይገደብ በመወሰኑ የሀገሪቱ መንግስትን አሸንፎ ነበረ። የዩናይትድ ኪንግደም ጠቅላይ ፍርድ ቤት በጉዳዩ ላይ ውሳኔ እንዲያሳልፍ አቤቱታ የቀረበለት እንደ አውሮፓውያን አቆጣጠር በ2010 የወጣውን እና በመላው ብሪታንያ የሚተገበረውን የእኩልነት ህግ በተመለከተ ተገቢውን የህግ ትርጓሜ እንዲሰጥ ነበር። ዳኛው ሆጅ ዋነኛው ጥያቄ ሴትና ጾታ የሚለው ቃላት በህጉ ላይ እንዴት ተተረጎሙ የሚለው እንደነበር ተናግረዋል። የጠቅላይ ፍርድ ቤቱ ዳኛ የዚህ ፍርድ ቤት የጋራ ውሳኔ በ2010 የእኩልነት ህግ ላይ የሚገኙት ሴቶችና ጾታ የሚለው ቃላት የሚያመለክቱት ተፈጥሯዊ ሴትና ተፈጥሯዊ ጾታ ነው ሲሉ ውሳኔውን አስታውቀዋል። ነገር ግን ይህንን ውሳኔ በህብረተሰባችን ውስጥ የሚገኙ አንድ ወይም ሌሎች ቡድኖች በሌሎች ኪሳራ ላይ የተቀዳጁት ድል ተደርጎ እንዳይወሰድ እንመክራለን ብለዋል። ዳኛው አክሎም ህጉ ጾታቸውን ለቀየሩ ሰዎች ከለላ የሚሰጠው ጾታ መቀየር ጥበቃ ያለው መገለጫ ስለመሆኑ ብቻ ሳይሆን ያገኙትን ጾታ መሰረት በማድረግ ከሚፈጸመው ማንኛውም ቀጥተኛና ተዘዋዋሪ መድሎ እንዲሁም ጥቃት ጭምር ነው በማለት ተናግረዋል። ስኮትላንድ መንግስትን በመክሰስ ጉዳዩን ወደ ፍርድ ቤት ያመጡት ተሟጋቾች ከውሳኔው በኋላ ተቃቅፈው ደስታቸውን ሲገልጹ፣ በርካቶቹም ሲያነቡ ታይተዋል። የእኩልነት ህጉ ጾታና ጾታ ቅየራን ጨምሮ በተለያዩ የሰው ልጆች መገለጫዎች ላይ መድሎ እንዳይፈጸም ከለላ ይሰጣል። በለንደን የሚገኙት የጠቅላይ ፍርድ ቤት ዳኞች በህጉ ላይ ጾታ የሚለውን ቃል በተመለከተ ውሳኔ እንዲያሳልፉ የተጠየቁት የቃሉ ፍቺ ተፈጥሯዊ ጾታ ወይም ህጋዊ ነው የሚለውን እንዲበይኑ ነበር። ህጋዊ የሚባለው እንደ አውሮፓውያን አቆጣጠር በ2004 በወጣው የፆታ እውቅና ህግ መሰረት ፆታው የምስክር ወረቀት ያለው ነው ተብለዋል። የስኮትላንድ መንግስት በ2004 በወጣው ህግ መሰረት ሰዎች ጾታቸውን ሲቀይሩ የሚያገኙት እውቅና ለሁሉም ጉዳይ የሚሰራ መሆኑን በመጥቀስ ተከራክረዋል። ፎሩሜን ስኮትላንድ የተባለው ተሟጋች ቡድን ደግሞ ወንድና ሴት የሚሉት ቃላት መተርጎም ያለባቸው በመሰረታዊ ግንዛቤ ኮመን ሴንስ እንደሆነ የሚመክሩት ሴቶች ሲሆኑ፣ ፆታ የማይለወጥ ተፈጥሯዊ ሁኔታ እንደሆነም ለፍርድ ቤቱ ተናግረዋል። የተሟጋች ቡድኑ መስራች ሱዛን ስሚዝ ከውሳኔው በኋላ ከፍርድ ቤቱ ወጥተው ባደረጉት ንግግር ዛሬ ዳኞች ጉዳዩን በተመለከተ እኛ ሁሌም የምናምንበትን ነበር፣ ሴቶች በተፈጥሯዊ ፆታቸው ከለላ እንዳላቸው ተናግረዋል ብለዋል ቦታ እውነት ነው። አሁን ሴቶች ለሴቶች ተብለው በተዘጋጁና የሴቶች በሆኑ አገልግሎቶች እና ቦታዎች ላይ ደህንነት ይሰማቸዋል። ለዚህ ውሳኔም ጠቅላይ ፍርድ ቤቱን በእጅጉኑ እናመሰግናለን ሲሉ ተደምጠዋል። የስኮትላንድ ተቋሚ ሚኒስትር ጆን ስዌ የስኮትላንድ መንግስት ውሳኔውን እንደተቀበለው በማኅበራዊ ሚዲያ ገጻቸው በጻፉት መልእክት አስታውቀዋል። ጾታቸውን የቀየሩ ሰዎች ግን ውሳኔው ባገኙ ጾታ መድሎ እንዳይደፍ እንዳይፈጽምባቸውና እንዳይደርስባቸው የሚያደርገውን ከለላ የሚሸረሽር እንደሆነ አስጠንቅቀዋል። ስኮቲሽ ትራንስ የተባለው ጾታቸውን የቀየሩ ሰዎች መብት ተሟጋች ስራ አስኪያጅ ቪክ ቫለንቲን በፍርድ ቤቱ ውሳኔ መደንግጣቸውን ገልጸዋል። ውሳኔው ሕጉ የጾታ ማረጋገጫ ምስክር ወረቀት ያላቸውን ጾታቸውን የቀየሩ ወንዶችና ሴቶች በተመለከተ ለ20 ዓመታት የነበረውን ግንዛቤ የሚቀለብስ ነው ብለዋል። ይህ ውሳኔ ጾታቸውን የቀየሩ ሰዎች ከሴቶችና ወንዶች ቦታ እና አገልግሎቶች ሊገለሉ የሚችሉባቸው ጊዜያት እንደሚኖሩ የሚጠቁሙት ይመስላል ሲሉ አክለዋል። ከግብፅ ለባለቤታቸው ጉቦ ተቀብለዋል የተባሉት የአሜሪካ ምክር ቤት አባል ሚስት ጥፋተኛ ተባሉ። ከግብፅ መንግስት ጋር በሚስጥር በመስራት ጉቦ በመቀበል ተከሰው እስር የተፈረደባቸው የቀድሞ የአሜሪካ ምክር ቤት አባል ሮበርት ማኔንዴዝ ሚስት በባለቤታቸው የረዥም ጊዜ የሙስና ተግባራት ውስጥ ተባባሪ በመሆን ጥፋተኛ ተባሉ። የቀድሞ የኒው ጀርሲ እንደራሴ ሚስት የሆኑት ናዲና ሜኔንዴዝ በኒውዮርክ ዳኛ ጥፋተኛ የተባሉት ባለቤታቸው ፖለቲካዊ ውለታ ለመዋል ከፍተኛ መጠን ያለው ገንዘብ ወርቅና ውድ ተሽከርካሪ ከተቀበሉባቸውና ለአመታት ሲፈጽሟቸው በነበሩት የጉቦ ወንጀሎች ውስጥ ተሳትፎ ነበራቸው በሚል ነው። የ58 ዓመቷ ናዲን ማኔንዴዝ ጥፋተኛ የተባሉት ባለቤታቸውን በመደገፍ ጉቦ መቀበልን እና ፍትህን ለማደናቀፍ መሞከርን ጨምሮ በ15 ክሶች ነው። ግለሰቧ ክስ የተመሰረተባቸው ከባለቤታቸው ጋር ከሁለት ዓመት በፊት ቢሆንም የፍርድ ሂደቱ እንዲዘገይ የተደረገው በነበራቸው የጡት ካንሰር ሕክምና ምክንያት ነው። ባለቤታቸው ሮበርት ማኔንዴዝ ባለፈው ዓመት ሐምሌ ላይ የ11 ዓመት እስር የተፈረደባቸው ሲሆን ፍርድ ቤቱ የቅጣት ውሳኔ ለማሳለፍ ለሰኔ ወር ቀጠሮ ይዟል። በኒውዮርክ የሚገኘው የአሜሪካ አቃቢ ሕግ ባወጣው መግለጫ ባልና ሚስቱ ስልጣንን ለብልሹ ጥቅም በማዋል ተሳታፊ በመሆን የወንጀል አጋሮች ናቸውም ብለዋል። ጨምሮም የፍርድ ቤቱ ውሳኔ የመንግስት ባለስልጣናት የተሰጣቸውን ስልጣን ለሽያጭ ማቅረብ እንደማይችሉ ግልጽ መልእክት ያስተላለፈ ነው ሲል ግለሰቦቹ ስልጣንን ያለ አግባብ መጠቀማቸውን አመላክተዋል። ፍርድ ሂደቱ ወቅት አቃቢያን ህጎች ሚስት በባላቸው የጉቦ ድርጊት ውስጥ ወሳኝ ቦታ እንደነበራቸው፣ የሚቀርቡ ስጦታዎችንና ገንዘብን የሚቀበሉት እሳቸው እንደነበሩ ለዳኛው አስረድተዋል። ሚስት ጉቦዎችን ይቀበሉ ነበር በተባለበት ጊዜ ባለቤታቸው ሮበርት ማኔንዴስ ሀያል በሆነው የአገሪቱ የውጭ ጉዳይ ፖሊሲዎች ላይ ከፍተኛ ተጽዕኖ ባለው የአሜሪካ ምክር ቤት የውጭ ግንኙነት ኮሚቴ ውስጥ ዴሞክራቶችን ወክለው ከአምስት ዓመታት በላይ ሰርተዋል የተከሳሿ ጠበቆች በቤታቸው ውስጥ የተገኘውን ወርቅና የገንዘብ ክምር ከኃላፊነታቸው ጋር የሚገናኝ ስለመሆኑ የሚያሳይ ማስረጃ መንግሥት አላቀረበም ሲሉ ተከራክረው ጥፋተኛ መባላቸው እንዳሳዝናቸው ገልጸዋል የምክር ቤቱ አባል ማኔንዴዝ እና ሚስታቸው በአሜሪካ ምክር ቤት ውስጥ ባላቸው ሚና የመንግስትን ስልጣን በመጠቀም በሚስጥር የግብፅ መንግስት ጥቅም በሚያስጠብቅ ሰፊ ተግባራት ውስጥ በመሳተፋቸው መከሳቸውን አቃቤ ሕግ አስታውቀዋል። መንግስት ኒውጀርሲ ግዛት ውስጥ በሚገኘው በግለሰቦቹ ቤት ውስጥ በ2022 በኤፍቢአይ በተደረገ ፍተሻ 100,000 ዶላር ዋጋ ያላቸው የወርቅ ጥፍጥፎችና ና በመቶ ሺዎች የሚቆጠሩ ዶላሮች ማግኘቱን እንደ ማስረጃ አቅርበዋል። በተጨማሪም በባልና ሚስቶቹና በሌሎች ተባባሪዎቻቸው መካከል የተደረጉ የጽሑፍ መልእክት ልውውጦችና ባህለ የቀድሞ የምክር ቤት አባል አንድ ኪሎ ወርቅ ስንት ያወጣል በማለት በጎግል ላይ ያደረጉትን ፍለጋ የሚያሳዩ ማስረጃዎች ቀርበዋል። በኒው ጀርሲ የቤቶች ግንባታ ድርጅት ባለቤት ፍሬድ ዶይቢስ ና ግብፃዊው ዋኤል ውሃና በዚሁ ከጉቦ ቅሌት ጋር ተያይዞ ከጥንዶቹ ጋር ክስ ቀርቦባቸዋል። ሌላ የኢንሹራንስ ደላላ ላይ ሆነው? ጄሲ ኡሪቤም ከዚሁ የጉቦ ክስ ውስጥ ስሙ የነበረ ሲሆን ባለፈው ዓመት መጋቢት ላይ በተሳትፎ ጥፋተኛ መሆኑን አምነዋል። ቢቢሲ፣ ሲኤንኤን፣ ፎክስ ኒውስ የዛሬ ወሬዎቻችን ምንጮቻችን ናቸው። ቱ የምናሰማችሁን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው። ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ሆንላችሁ።